ዮሴፍ በመከራ ውስጥ በሚያልፍበት ጊዜ በጣም ቆንጆ ባህሪ ነበር። የጶጢፋር ሚስት ራሱ ስታስጨንቀው ቆንጆ ባህሪ ነበር። ባልሽ እኮ አንቺን ለእኔ ምን አላለኝ? ሁሉን ሰጥቶኛል፣ አንቺን ግን ለእኔ አልሰጠኝም። እና ደግሞ ለአባቱም ታማኝ ነበር። ሂድ ሲለው አባቱ ይሄድ ነበር። እስቲ ወንድሞችን ገምግመና ሲለው ለምን እንዴት ምናምን አይልም። እሺ ነው የሚል። በትንሽነቱ ዘመን በጣም ቆንጆ ባህሪ ያለው ሰው ነበር። ከዛው አንድ ቀን እግዚአብሔር አላሰበው? ከእስር ቤት አላወጣውም? እግዚአብሔር አላጩትም? አላለበሱትም? ቤተ መንግስት አልገባም? የዓለም ሁሉ የመጨረሻ መሪ አልሆነም? እሱ እግዚአብሔር አላከበረው? ሲከብር፣ ያ ቆንጆ ባሪው አልተበላሸም። እግዚአብሔር አሳልፎ ማንን የሰጠው? ወንድሞቹን በሙሉ አምጥቶ አንበረከከለት። አንተ ብቶ ምንድን ነው ምታረ? እነዚያ የበደሉ ጉርጓዱ ውስጥ የከተቱ እስር ቤት የከተቱ ከአባቱ የለዩ ወጣትነትን የሸጥሙ ምድረ በዳ ላይ የለቀቁ ብታገኛቸው እስቲ ልትሉት ነው? አረ በሉት እስቲ ሳይፋአውጥተል የሁላችሁ እኔ ብዙ መከራ ውስጥ እንዳለፍኩ ታውቃላችሁ አይደል? ምናምን ነበረ የምንለው። ዮሴፍ ግን እናንተ ለክፉ አደረጋችሁት፣ እግዚአብሔር ግን ለምን አደረገው? ለበጎ አደረገዋል። እኔ ከዮሴፍ በረከት በጣም የተማርኩት ነገር ስኬቱ፣ ከፍታው ባህሪውን አለቀየሩ፣ ህይወቱን አልቀየሩም። እኔ ራሱ እግዚአብሔር አይደለውም። እኔ ራሱ አንዳንድ ሰው ባላደገል አለው ትንሽዬ ለማደግ ፍንጩን ሲያሳይ ሰውየው ባህሪው ይለወጣል፣ ህይወቱ ይለወጣል፣ ምላሹ ይለወጣል፣ አነጋገሩ፣ አስተያየቱ ይለወጣል። ዮሴፍ የግብፅ ንጉስ፣ ወይም በአጭሩ የዓለም ሁሉ አስተዳዳሪ ነው የሆነው፣ ግን ባህሪው አልተቀየረም። ዛሬ እግዚአብሔር ቻሌንጅ ያደርገናል። የዛኔ በድህነታችን የታገስ ነው መታገስ የዛኔ ምንም ነገር በሌለን ጊዜ አንድ ሱሪ ኖረን እሷን ማታ አጥበናት አስጠተን ባደርን ጊዜ የነበረን ባህሪ ላይ ያለ ነው ወይስ ትንሽ ስናገኝ። የዮሴፍ በረከቱ የባህሪው አለመቀየር። ዮሴፍ እግዚአብሔር ታሪኩ መሀል እየገባ እየገባ እየገባ ይሰራለት ሰውን ሰውየውን ህልም እያሳለመው እነዛን ሰዎች ዓመፀኛ እንዲሆኑ እያደረገለት እግዚአብሔር በየቅያሱ ስራ ይሰራለት ነው። ስለዚህ የጉድጓድ ህይወታችን የትንሽነት ዘመናችን ትልቅነታችንን ዘመን ሊያስተምረው ይገባል። ከጉድጓዳችን ዩኒቨርሲቲ ለቤተ መንግስት ህይወታችን ትምህርት ተምረ ልንመጣ ይገባል። ከትንሽነት ህይወታችን ለትልቅነታችን መግቢያ መኖሪያም የሚሆን ካራክተር ይዘን ልንመጣ ይገባል። የጉድጓድ ህይወታችን የትንሽ ዘመን ህይወታችን የትልቅነታችንን ዘመን ሊገራው ይገባል። ልንረሳው ይገባል። እኔ ማን ነኝ? ቤቴስ ምንድን ትልቅ ስለ ሲሆን ማምለኬን አላቆምም አለ ዳዊት። ትልቅ ሲሆን ከአባትሽ ቤት አይደለ ያነገሰኝን ያከበረኝን ሰው ያደረገኝን እግዚአብሔርን አረሰው። ያነሱልኝን ዘመዶችን፣ ጓደኞቼን ትንሽ የነበርኩ ጊዜ አብረውኝ የቆሙ ሰዎችን አረሳም ዳዊት። እሱን ያላት ሜልኮል እንዴት እንዴት ሆናለ ስትለው ከበግረኝነት ያነሳኝ እሱ እዛ ጋ የነበረኝ የአምላኪነት ህይወት ሳድግም አልቀይረውም አላት። እዛ ጋ የነበረኝን በእግዚአብሔር ላይ ያለኝን ትረስት አሁንም አልቀይረውም አላት። እዛ ታች ላይ የነበረ ያነሳኛል ብዬ የምዘምረው ያቆየኛልን ብዬ ዙፋን ላይ መሆኜ እዘምርለታለሁ አላት እግዚአብሔር ቻሌንጅ የሚያደርገን ዛሬ በመከራ ጊዜ የታገስንበትን ባደግን ጊዜ በተባረክን ጊዜ ከፍ ባለን ጊዜ በዛው ትረስት አሜን፣ በዛው ትህትና፣ በዛው ዝቅ ማለት፣ በዛው ቶን፣ በዛው እናት አክባሪነት፣ አባት አክባሪነት፣ ቤተሰብ አክባሪነት፣ ታላቅ አክባሪነት። ዮሴፍ በክብር ነው የተሸኘው። አጥንቱን እንኳን ሳይቀር በክብር ነው ወደ እስራኤል የወሰዱለት። ሞተን መታሰቢያ እንዲኖረን ከተፈለገ ከፍ ባለን ጊዜ መታወቂያችን፣ ትዕቢታችን፣ ተንኮላችን፣ ክፋታችን ሳይሆን አንገታችንን ቀና ሳናት ሁሌ ዝቅ ብለን የምንኖርበት ጸጋ ይስጠን።